በድንግል ማርያም በድንግልናዋ ማንም ወንድ ሳይነካት ልብ በሉ ሳይገናኛት ብቻ አይደለም አንድ በአድ ወንድ እንኳን እንዲህ አድርጎ ነክቷት የማታውቅ እንደሆነች ተነግሯል። ብጉራለን ወለም የምሰስኒ በሸር አለች ወንድ ያልነካኝ ሰሆን የምትለውን ቃሏን አላህ አረጋግጦ አስፈሮላታል። ማንም ወንድ አልነካትም። በዚህ ማንም ወንድ ሳይነካት በድንግልናዋ ሳለች አምላክ አላህ ስብሓነሁ ወተዓላ ተአምራዊ በሆነ መንገድ ያለ ወንድ ግንኙነት ከእርሷ ልጅን ፈጥሯል። ይህን ይህንን ምክንያቱንም ጠይቃ ነበር ለምንድን ነው የሚለው መላኩ ገብርኤል መቶ ይህን በነገራት ጊዜ ጠየቀችው። ወሊነጃለሁ አያ አምላክ ሻላ ይህን ከአንችን ማደርገው ተአምር ላደርግ ዘንድ ነው ብሎሻል። ተአምር ማለት እስከ ዛሬ ሲደረጉ ከነበሩ ነገራቶች ወጣ ያለ፣ በተለምዶ የማይታወቅ ያንን ጥሶ የመጣ ማለት ነው። ከዚህ በፊት ያለ ወንድ ከሴት ብቻ የተፈጠራለ የለም ነበር ከእርሷ በፊት ቦታቸው አላርላ ነገር ግን ከእርሷ ይሄን ነገር አምላክ አላህ ስብሐነ ወተዓላ በማድረግ ለካ አምላክ ያለ ወንድ ግንኙነት ከሴትም መፍጠር ይችላል ማለት ነው የሚለውን የአምላክ ኃይል ሙሉ እንደሆነ ሰዎች ረዱ ዘንድ ለማድረግ ያደረገውን ጥበቡ ነው። መላኩ ገብርኤልን ጠይቃሷ ጠይቃ ሷ ይሄንን ብሏታል። አየህ፣ ተአምረኛነቱ ከሁለቱም በኩል ነው። የተአምሩ ባለቤት ማን ነው? ይሄን ነው እንድታስተውል የምፈልገው። ያ አንዱ አምላክ ነው። የመሲሁም አይደለም የማርያምም አይደለም። የእነርሱ አስተዋጽኦ አለበት ወይ የለበትም?

የእርሷን ተአምር ነው። ያለ ወንድ ማንም ወንድ ሳይገናኛት የወለደች ሴት ያቻትና ተብላ ትገለጻለች አይደል? ተአምር ነች። እርሱም ተአምር ነው ያለ አባት ከእናት ብቻ የተፈጠረ የተገኘ በማለት ይሄም፣ ለእርሱም ተአምር ነው። ቻል፣ አይደለም አምላክ በእነርሱ ላይ ድንቅ ስራውን ተአምሩን አሳይቷል። አዎ፣ ተአምር ናቸው። ቻል፣ የዚህ ግን ባለቤቱ ማነው? ነው ያ አንዱ አምላክ። ያንን አንዱን አምላክ ነው እንድንደነቅበት የሚገባው። ያንን አንዱን አምላክ ነው በዚህ ነገር ላይ እንንገረምበት የሚገባው። ገብታችኋል፣ አይደለም

የአምላክ ህዝነት ናቸው። ለሰው ልጆች አምላክ ሲያዘን ጊዜ ለሰዎች ከራሱ ጋር ሊያስተዋውቃቸው ሊያስታርቃቸው፣ ሊመልሳቸው ሲፈልግ ነብያትን ያስነሳና ይልካል። ያ ነብይ ስለ አምላክ ማንነት ሲናገር እነዚ ሰዎች ሲያውቁና አምላክን ሲገዙ ሲያውቁ ጊዜ ከእርሱ ጋር ህብረት ይፈጥራሉ ማለት ነው። ገብታችኋል አይደል? ስለዚህ

ጸጋዬ ከዋልኩባቸው መልእክተኞቼ መካከል ነው፣ አገልጋዮቼ መካከል ነው ካለ በኋላ ለእስራኤል ልጆችን ተምሳሌት አድርጌዋለሁ ይላል። እርሱ አው በጊዜው ለነበሩ ለእስራኤል ሰዎች መልእክተኛ ነበር፣ ተምሳሌት ነበር፣ ነብይ ነበር። ለተወለዱ ስለ አምላክ ሰብኳል፣ ስለ አምላክ አስተምሯል። ማድረግ ያለበትን ሁሉ አድርገዋል። ይህ ነው። በእርሱ በኩል አምላክ አላህ ስብሐነሁ ወተዓላ እንዳልኳቸው ድንቅ ተአምርን አሳይተዋል፣ ለሰዎች ታቸዋል። ሙታንን የማስነሳት ተአምር ተሰጥቷል። ማየት የተሳናቸውን አይናቸውን የመፈወስ ታእምር ተሰጥተዋል። መስማት የተቻላቸው የተሳናቸውን እንዲሰሙ ታእምር ተሰጥተዋል። ለምጽ ያለባቸውን ዝም ብሎ በመዳበስ ይፈውሳቸው ነበር። ብስሚላ፣ በአላህ ስም ብሎ ይፈውሳቸዋል። ወዲያውም አይናቸው እያየ ይፈወሳሉ። መሲሁ ከደጋግ መልእክተኞች ነቢያቶች መካከል ነበር። አላህ በጣም በርካታ ታእምራትን ሰጥቶታል። ይህም በቁርአን ላይ ይናገራል። በሱረት በቀራ ላይ ወለቀድ አተይና ሙሰል ኪታብ ወቀፈይና ሚን ባዕድህ ብሩስል ወአተይና ዒሳ ብነ መርየመ ልበይናት ይላል። የማርያም ልጅ ኢሳንም በጣም በርካታ ተአምራቱ ይሰጡ። ሌላኛው ሌላኛው ምንድን ነው? መሲሁ ዒሳ አለይህ ሰላም የሚደንቅ ተአምራቶችን ካደረጋቸው መካከል ያኒ ከማ ዩርዋ ዳሊክ፣ ይህን እንደተዘገበ መሲሁ ከእለታት አንድ ቀን ከእስራኤል ወጣ ብሎ መሄድን አሰበ። ለመሆኑ ይሄ መሲሁ ያለበት መንገድ እውነት ነው ወይንስ ሀሰት ነው የሚለውን ለማረጋገጥ አንድ ሰው አብሮት ልከተለህ፣ የምትሄድበት ቦታ ነው ልከተለህ አለው። መሲሁ እሺ ተከተለኛ አለው። እሺ ተከተለኛ አለው። በጉዞችን ላይ ጉዞ ሊያደርጉ ነው፣ ስንቅ መያዝ አለባቸው እና ስንቅ እንዲያዝ አሉ። መሲሁ ዒሳ ዓለይሂ ሰላም አንድ ዳቦ ወይንም አንዲት ቂጣ ይይዛ፣ ያኛው ደግሞ ሁለት አመጣ። በቃ ስምምነት አደረጉ። በጉዞችን ላይ እነዚህን ሶስቶችን እንበላቸዋለን ሄደን እስክንመለስ ድረስ አንተ ያዝ አለውና መሲሁ ለዚህ ሰውዬ ሰጠው። አብሮት መጓዝ ጀመረ። እየሄዱ እያለ የሆነ ቦታ ላይ ሰውየው ይሄን አንዱ ቂጣ ተደብቆ ይበላና ሁለት ብቻ ያስቀረ ወጣች አላራ አሁን ወሬው ስለ ቂጣ አይደለም፣ ትልቅ ጥበብ ሊያስተምረው ነው መሲሁ በዚህ ላይ ትልቅ ተአምር፣ ድንቅና ተአምር ሊያደርግ ነው። ያን ተከታተሉ። በላና ደበቀ፣ አንደኛው በቃ ሁለት ብቻ ያዘ ሰውየው፣ አንደኛውም በላ። ልክ እየሄዱ እያለ መሲሁ ልክ አውጣና እንብላ ሲለው ጊዜ ሁለት ቂጣዎችን አወጣ። እሺ፣ ጠየቀው ሰው አንደኛው ጌታ አይ አይን አላውቅም። ከማለ ንገረኛ የት ነው ያደረገው? የለም በቃ እኔ አላውቅም ከምሩ ካዳ አንከራ ዳር አስተባበለ ካዳ። ከዛ ሻረው እና ጉዟቸውን ቀጠሉ። መሲ ጋር በቃ አንተ እንደዚህ ነው ተተለየኝ ምና ምን ቀጥላል አለው። መሲሁ ኢሳ አለይሂ ሰላም፣ እሺ እንሄዳለን። ጉዟቸውን ቀጠሉ። እየሄዱ እያለ መሲሁ ኢሳ አለይሂ ሰላም እና ሰውየው የሆነ ማየት የተሳነውን ልጅ አገኘ። መሲሁ በመንገዱ መካከል ብስሚላህ እና በአላህ ስም እና አይኑን ፈወሰው። አይኑ ተገለጠ። የሀይሁን በጣም ተደነቀ። እንዲህ ማየት የማይችልን ልጅ አይኔ ያየ ዚህ ዋይኑን ገለጽክለታ ነው ምንኛ የሚደንክ እና ስራ ነው ብሎ ተናገረ። መሲሁ ምን አለው? የዚህን ልጅ አይን በመለሰ በአምላኬ በአላህ ስም እጠይቀሃለሆኝ እያችን ጌጣማን አልወሰድኩም ብለንም መጠጠ። እሺ እኔ ዳረው ቀጠል ጉዟቸው፣ አርም ሄዱ። እየሄዱ እያለ ባህር አጋጠማቸው። ትልቁ መሲሆ መሲሑ ዒሳ ዓለይህ ሰላም ጋር ሰውየው አብረው ናቸው። ይሄን ባህር እንዴት ልናልፍ ነው? አንተ መሲሑ አይለው። ሰውየው ምን አለ? ማነው ዒሳ ዓለይህ ሰላም ምን አሉት? እኔ በአላህ ስም ወይ ቢስሚላህ ብዬ ውሃ እንረግጣለሁኝ፣ እርሱም መሬት ይሆንልና አላርም። ገና ነገረው ወደፊት የሚሆነ ይህንም ተአምር አድርጓል። መሲሑ በባህር ላይ የመሄድን ተአምር ተሰጥቶ ነበረ። ከዚያ ሰውየውን ቢስሚላህ ብለህ ከእኔ ጋር ውጣ ነው። አብሮት ወጣ። መንገድ ሆነላቸው። በቃ ደረቀ። እንዲጓዙ ሆኑ። ልክ ባህሩን ካለፈ በኋላ ሰውየው በጣም ተደነቀ። ይሄ ባህር የነበረን መንገድ እንዲሆን ያደረገ ተአምን ምን አይነት ተአምር ብትሰጥ ነው አለ። አሁንም ጠየቀው። ይህን ባህር ለእኔና ለአንተ መሬት ባደረገ በአምላክ በአላህ ስም ጠይቀሃለሁን ያቺን ቂጣ ማን የበላት ንገረኛ። ነው በአን ያልበላሁን ብሎ ሸመጠጣ ሆነ መጨረሻ ላይ መሲሁ ምን አይነት ተአምር ሊያደርግ ነው? አሁንም እየሄዱ እያለ በመንገዳቸው ላይ መሲሁ ዒሳ ዓለይህ ሰላም ሶስት ድንጋዮችን አነሳ። እነዚህንም ድንጋዮች ወዲያው ዱዓ አደረገ። አላህ ስብሓነው ተዓላ ወደ ወርቅ ቀየረለት። እነዚህን ሶስት ወርቆች ባየ ጊዜ ይህ አይሁድ በጣም ተደነቀ። እንደ ድንጋይ የነበረ ነገር ወደ ወርቅ ተቀየረ። አሁን መሲሁ ተመልከቱ ጥበቡን። ዒሳ በጣም ጥበብን የተቸረ ነቢይ ነው። አላህ በቁርአን ላይ ጥበብንም ማስተምረዋለሁ ልጅሽ ብሎ ቃል ገብቶላታል። ወዩዓሊሙ ልኪታብ ወልሕክመተ ተብሏል። ጥበብን ይሰጠዋል ልጅሽ ተብሎላታል። የዒሳን ጥበብ ተመልከተው፣ ምን አደረገ? ወርቅ አንዱ ለአንተ ነው አለው፣ አንዱ ደግሞ ለእኔ ነው አለ። ሰውየው እንግዲህ የሰው ልጅ በምድራዊ ጥቅም በጣም የተፈተነ ነው የሰው ልጅ ሲባል፣ ሶስተኛው ስለማን ነው የሚሆነው ብሎ ጠየቀ ሰውየው። ዒሳ ምን አለው? ይሄ ሶስተኛው ደግሞ ያችን ቂጣ ለበላት ሰው ነው የሚሆነው አለው። በዚህ ጊዜ ሰውየው እኔ ነኝ የበላሁት። በቃል እኔ ነኝ የበላሁት። ዒሳ ለወርቁን ፈልጎት አይደለም። ዒሳ አላህን ቢጠይቅ ይሄን ምድር እንዳለ ወርቅ አድርግልኝ ብሎ ቢጠይቅ ያደርግልታል አላህ ቦታቸዋል። አለ ስለ ወርቁ አይደለም። የሰው ልጅ ግን ለምድራህ ጥቅም ምን ያክል ጉጉት እንዳለውና በዚያ ምክንያት እንደሚዋሽ፣ እንደሚቀጥፍ፣ ብዙ ኃጢአቶች እንደሚያደርግ ለመግለጽ ነው። በኢሳ አለይህ ሰላም እኔ ወርቁን ፈልጌው አልነበረም። ህንካ ሶስቱንም ለአንተ ውሰድ ብሎ ሰጠው ሰጠው። ከዚያስ በቃ እንግዳውንስ አልጓዝም፣ ከአንተ ጋር ልመለስ ነው አለ። ከዛው ራሱ በኢሳ ጉዟቸውን ጠየቁ። በማን ነው ቀጠሉ። ሰውየው ግን ያንን ወርቅ ታቅፎ እዛው ተቀመጠ። ሳ እየሄዱ በዚህ ሰው ታቅፎ እያለ ሶስት ፈረሰኞች መጡ። እነዚህ ሶስት ፈረስ እየጋለ የሚመጡ ሰዎች ወርቅ ታቅፎ አዩት። ይሄ ሰው እንዴ ለምን ይሄን ወርቅ እኛ እንቀማው ይሄን ሰው ገድለ ነው? ተባባሉ ሄዱና ይሄን ሰው ገደሉት። እነዚህ ሶስት ፈረሰኞች ወርቁን እዛው ይዘው ተቀመጡ። ርቧቸው ነበርና እነዚህ ሶስት ሰዎች ለምን ከመካከላችን አንዳችን ሄዶ ጌጣ ይገዛም እስከዛ ድረስ ይሄን ወርቁን ይዘን እዚህ እንቀመጣለን ሁለታችን፣ ተባባሉ እሺ አሉ ተስማሙ። ከመካከላቸው አንዳቸው ግብር ይዞ ሄደና ጌጣ ገዝቶ ሊመጣ ይሄዳል። ይሄ ሰው መንገዱ ላይ እየሄደ ምን አሰበ? ለምንም ቂጣው ላይ መርዝ አድርጌባቸው ገድያቸው እነዚህን ሁለት ጓደኞችን ሶስቱን ወርቅ ለምንን ያልወስድም የሚል ሀሳብ መጣለት። ተልከቱ ሰይጣን በሰው ልጅ ላይ ምን አይነት ተንኮል እንደሚያስሄዱ። እነዚህ ሁለት ሰዎች ደግሞ እዚያ ሆነው ምን ያሰቡ? ለምን ይሄ ጓደኛችን ቂጣውን ገዝቶ ሲመጣ ግንባሩን ብለን ገለለው፣ እኔ እናንተ ብቻ ልኩን ለምን አንከፋፈልም? ተባባሉ። ሁላቸውም በዚህ ላይ አሰቡ። ልክ ሰውየው ቂጣውን ገዝቶ ሲመጣ መርዝ አድርጎላቸው ይዞ መጣ። ልክ ያንን ሊሰጣቸው ሲያስቀምጥላቸው ገደሉት እሱ በቃ ተከፋፈልናት ብለው በደስታ ሲዋርቁ ያንን ቂጣ አንስተው ሲበሉ ጓደኛቸውን ገደሉት፣ እነሱም መርዞን በልተው እዚያው ሞቱ። ሶስት አራት ሬሳ ሳ ተቶት የሄደው ሰው ገለውታል። እነዚህ ሶስት ሰዎች ደግሞ ተገዳድለዋል። ወርቁ ተቀምጧል። መሲሁ ጉዟቸውን ጨርሰው ልክ ሲመለሱ ይሄን ነገር አገኙ። በጣም ደነገጡ። ጓደኛ ሙቷል እዛ ብሎ የተከተለው ሶስቱም ሰዎች ሙተዋል። ወርቁ ግን ተቀምጧል። ማንም አለከው። ፈአውሐ አላሁ ኢላ ዒሳ አላህ ወደ ዒሳ የተከሰተውን ክስተት ነገረው፣ ተረከለት ዒሳ ሆነ እዛ በኋላ እነዚህ አንተ ከሄድክ በኋላ እንዲህ እንዲሆኗል ብሎ ልክ ያ የነገርኳቸውን ታሪክ ሲነግረው ሀከዛ ተፍዐሉ ዱንያ ቢአስሓቢሃ ብለው ዒሳ ተናግረው ጥለውት ሄዱ። የዚች ዓለም ፀጋ የዚች ዓለም ብልጽግና ፀጋ በባለቤቶቿ በወዳጆቿ ላይ ልክ እንዲህ ታደርጋለች ብሎ ተናግሮ ሄደ ታገዳድላቸዋለች እ

እሳትን እኔ ነኝ ያዘዝኳት፣ ይላል አንቺ እሳት ሆይ ለአብርሃም ሰላም ሆኝለት፣ ቀዝቃዛ ሆኝለት፣ እንዳትጎጂ ብዬ አዘዝኳት አለ እና ይህ ነው የሆነው ነገር። በነቢያት በኩል አምላክ ድንቅና ተአምርን ያደርጋል በመሲሆን በኩል እንዳደረገው ሁሉ። ይህ የመልእክተኛነታቸው የእውነተኛነታቸው ማረጋገጫ እንጂ የአምላክነት ማረጋገጫ አይደለም። ወደዚህ መንገድ ነው የምንጠራቸው፣ ወደዚህ መንገድ ነው የምንሰብካችሁት። ልጆች እዚህ አዛንዴን ነው ካላችሁ ቀጥሉ ረክ አላህ እውነት ተናገረ። አመሰግናለሁ። እሺ ምስጉን። ሌላ ጥያቄ አለኝ። ሌላ ጥያቄ ሌላኛው ጥያቄ በእስልምና እምነት መሰረት ስማቸው ክብር ይግባውና አለይሁ ሰላም ነቢዩ ኢብራሂም ከልጃቸው እስማኤል አለይ ሰላም ጋር እንደገነቡት የሚታመነው በሳዲ በሳውዲ አረቢያ መካ ከተማ የሚገኘውን ከአባን ሙስሊሞች ያመልኩታል የሚባለው ምን ያህል እውነት ነው? በእስልምና አስተምሮና ህይወት ላይ ይህ ቅዱስ ከአባ

ወደ አብርሃምና ወደ ልጁ ወደ ኢስማኤልም ቃል ኪዳንን ያዝኩኛል አምላክ አለ፣ ሄዳችሁ በዚያ በመካ ምድር ላይ ቤቴን ስሩ። የአምላክ ቤት አምልኮ እነዚህ አምልኮ የሚፈጸምባቸው የአምላክ ቤቶች ይባላሉ። ታላርና ከመስጂዶች መካከል አንድ መስጂድ ነው። መስጂድ አልሐራም ይባላል። አላ በቁርአን ላይ ሲጠቅሰው ስብሐን አለዚ አስራ ቢዓብዲህ ለይለ ሚን ልመስጂድ ልሐራም እያለ መስጂድ ልሐራም እያለ ይጠቅሰዋል እና የአምላክ ትዕዛዝ የነብያት ተግባር ነው። እሱ አምላክ ራሱ አዞ ነብያቶች የሰሩት ናቸው። አብርሃምና እስማኤል እንደ ሰሩት ማስረጃ አለው። ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ምን ልበይት ወእስማዒል ይላል። አብርሃምና ልጁ እስማዒልም የቤቱን መሰረት አንስተው በሰሩ ጊዜ እያለ ይናገራል። ለምን ዓላማ ነው ወደሚለው ስንመጣ ጊዜ ለሁለት ዓላማ ነው ባጭሩ። አንደኛ የሶላት አቅጣጫ ይሆን ዘንድ ሰዎች ወደ ተዘበራረገ ቦታ ዙረው እንዳይሰግዱ አንድ አቅጣጫ ዙረው እንዲሰግዱ የተገነባ የሆነ ቤት አምልኮ ቦታቸዋል። ሁለተኛ የሐጅ ስነስርዓት መፈጸሚያ ነው። አምስተኛ የሆነውን የእስልምና መሰረት ሀጅ የሚባለውን ሰዎች አንድ ቦታ ሄደው እንዲፈጽሙ የተደረገበት ነው አብርሃም ታዲያ ሀጅ አድርጓል ወይ ታዟል ወይ ከተባለ አዎ ወዲያው ሰርቶ እንደጨረሰ አላህ ምን አለው ወአዚም ፊናሲ ቢል ሀጅ አሁን ደግሞ አብርሃም ሰዎች ሁሉ ወደዚህ መጥተው ሀጅ እንዳደርጉ እዘዝ ብሎ ተናገረው ስለዚህ የአምላክ ትእዛዝ የነብያቶች ተግባር ነብያቶች የፈጸሙት ነው ሀጅ የሚባለው